ሰላም ቤተሰቦች፣ ዛሬም እንግዲህ ለየት ባለ ሀሳብ ተገናኝተናል ማለት ነው። ውድ ቤዛ ሀበሻ ኢትዮ ቤተሰቦች ሁላችሁም እንኳን ደህና መጣችሁ። ስለመጣችሁ ወደዚህ ቻናል እጅግ በጣም አመሰግናለሁኝ። እንግዲህ ለዚህ ቻናል አዳዲስ የሆናችሁ ሁላችሁም ላይክ፣ ሰብስክራይብ፣ እንዲሁም ደግሞ ኮሜንት በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ዛሬ የምንነጋገርበትን ርዕስ ሼር አድርጋችኋለሁ ማለት ነው። ዛሬ በህይወታችን ውስጥ እጅግ በጣም አላስፈላጊ የሆኑና መርዛማ የሆኑ ህይወታችን ላይ ትላልቅ ጫናዎችን የሚያመጡ ከኛ አልፎ ሌላም ሰዎች ላይ ጫና እንድናደርግ የሚያደርጉ አላስፈላጊ የሆኑ ሶስት መርዛማ የሆኑ ነገሮችን እንዴት እናስወጣለን? መፍትሄው ምንድን ነው? ምንነሱስ ምንድን ናቸው? የሚለውን እናያለን ማለት ነው። ሁላችሁም እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ እጋብዝኩኝ። እኔ ወደ ቪዲዮ አልፋለሁ ማለት ነው። እንግዲህ የመጀመሪያ ከጥላቻ ነፃ የመሆን ሀሳብ ነው ማለት ነው። ሰው በጥላቻ ውስጥ ነው እየኖረ ያለው። አብዛኛውን ሰው በማወቅም ባለማወቅም በጥላቻ ውስጥ ነው እየኖረ ያለው። ምናልባትም የማናውቀው ሰው ሊሆን ይችላል። ምናልባት ስለ ሀገር ሊሆን ይችላል። እንዲሁም ቤተሰብ፣ እህት፣ ወንድም በጥላቻ ውስጥ ነው እየኖር ነው ያለ ነው እና እንዴት ነው ከዚህ ጥላቻ መንፈስ ውስጥ መውጣት የምንችለው? ጥላቻን ውስጥ እንዴት መተካት እንችላለን የሚለውን እናያለን ማለት ነው። የመጀመሪያው ነው እንግዲህ ጥላቻ እጅግ በጣም አላስፈላጊ የሆነ ነገር ነው። እንዲሁም ደግሞ ተጓዳኝ የሆኑ በሽታዎችን የሚያመጣ በጣም መጥፎ የሆነ በህይወታችን ውስጥ ያለ ግን ደግሞ መቅረት ያለበት አላስፈላጊ የሆነ ነገር ነው ማለት ነው። ስለዚህ ቤተሰቦች ይህን ነገር እንዴት ማቆም እችላለሁ፣ እንዴት ስመተው እችላለሁ የሚለውም በመጀመሪያ በጥላቸው ውስጥ መኖር የሚያመጣቸውን መጥፎ የሆኑ በሽታዎች ተጓዳኝ የሆኑ በሽታዎችን ልዘርዝርላችሁ እና ከዚያ በኋላ እንዴት መጠው ይችላሉ የሚለውን እናያለን ማለት ነው። በመጀመሪያ የራስ ምታት በሽታ እንዲሁም የራስ ምታት ስሜት ሊሰማን ይችላል። እንዲሁም ደም ብዛት ሊያመጣብን ይችላል። እንዲሁም ደግሞ ፓራላይዝድ እስከማድረግ ድረስ የሚደርስ መጥፎ በሽታ ነው ማለት ነው። ስለዚህ ቤተሰቦች ይሄ እንዲሁም ደግሞ የልብ ድካም እንዲሁም የበሽታ መከላከል አቅማችንን የሚያደክም ኃይላችንን የሚወስድ እጅግ በጣም መጥፎ የሆነ ነገር ነው ማለት ነው፣ በጥላቻ ውስጥ መኖር ማለት ነው። ሌላው ምንድን ነው? ጥላቻ እስከ ሕይወት ማጥፋት ድረስ ሊያደርሰን ይችላል። ምክንያቱም በቃ ሰዎችን ወይም ደግሞ በቃ ይሄው ነገር በጠላን ቁጥር እኛ ራሳችንን ነው እየጠላን ያለ ነው። እንደዚህ አይነት ስሜት ሲሰማን በእኛ ውስጥ ይሰርጻልና እውነት ይመስለናል። ስለዚህ ያ ነገር በእኛ ውስጥ እየሰረጸ እየሰረጸ ሲሄድ በኋላ ወደ ራስ ማጥፋትን ድረስ የማድረስም ነገር ይኖራል ማለት ነው። ሌላውን በሁለተኛ ደረጃ ያስቀመጥኩላችሁ ቂም ነው። ከቂም ነፃ የመሆን ጥበብ ነው። የሰው ልጅ ቂምን ከቂም ነፃ መሆን ከቻለ ትልቅ ጥበብ ነው። በነገራችን ላይ እንግዲህ ቂም ደግሞ ከሚያስከትላቸው ተጓዳኝ የሆኑ በሽታዎች ምንድን ናቸው? ዲፕሬሽን፣ እንዲሁም ደግሞ ጭንቀት፣ ድብርት፣ እንዲሁም ደግሞ ኮርቲሶል የሚባል እንትን አለ ማለት ነው። ይሄ የሚያመነጨው ሴል አለ ማለት ነው። ያ ሴል አስፈላጊ ነው፣ ግን ደግሞ እንዲጨምር ነው የሚያደርገው እኛ በቂም ውስጥ በሆነ ጊዜ እንዲጨምር ያደርግና ከዛ በላይ የሆኑ ነገሮችን አምጥቶ ምን ያደርገናል ማለት ነው። ደም ብዛት፣ ስኳር እንዲሁም ደግሞ ከ61 ፐርሰንት በላይ ያሉ ሰዎች በካንሰር በሽታ የተያዙት በምንድን ነው ማለት ነው? ይቅር ባለማለታቸው ቂም ይዘው በመኖራቸው የካንሰር በሽታዎችን ሊጠቁ ችለዋል ማለት ነው። ሌላው ምንድን ነው? የአንጀት በሽታ እንዲሁም ደግሞ ያለ እድሜ የማርጀት አይነት የማርጀት ሁኔታ እንዲሁም ደግሞ አስም በሽታ አስም የሚያፍነው ነገር ማለት ነው። እንደዚህ አይነት በሽታዎችንም ሊያጋልጠን ይችላል ማለት ነው። እንግዲህ ሌላው ከሶስተኛ ደረጃ ላይ ያስቀምጥኩላችሁ ምንድን ነው ከቅናት ነፃ የመሆን ጥበብን መላበስ ነው። ከቅናት አንድ ሰው ነፃ መሆን አለበት። አንዳንድ ጊዜ ከጓደኞቻችን እንዲሁም ጎረቤቶቻችን ሲሳካላቸው እኔ ለምን አልተሳካልኝም በሚል ስሜት እኔ ለምን እንደዚህ አልሆነልኝም በሚል ስሜት የቅናት መንፈስ ስሜት ይሰማናል ማለት ነው ግን ደግሞ በሰዎች ደስታ ከመቅናት ይልቅ ያንን ደስታ ወደኛ እንዲመጣ እኛም ደግሞ ደስተኛ ሆነን መኖር እንድንችል የቅናት መንፈስን ከውስጣችን ማስወጣት። ይህን እንዴት ማድረግ እንችላለን? ራሳችንን ከሰው ጋር አለማወዳደር እኛ ያለንን ነገር መውደድ ማለት ነው። ራሳችንን በወደድን ቁጥር ያ ነገር ወደኛ የመምጣቱ ቻንሱ ይጨምራል ማለት ነው። ሌላው በሰዎች ስኬት የመደሰት ስሜት ሊኖረን ይገባል። በሰዎች ስኬት ልንደሰት ይገባል። ሰው ሲያሳካ ልንደሰት ምናልባት እስካሁን የመደሰት ልምድ ከሌለ ከሌለ መለማመድ፣ እንዴት ሰው እንዴት እንዳሳካ፣ ከዛ ደግሞ ያ ሰውዬ ሲያሳካ በዛ ሰውዬ ስኬት መደሰት፣ ያ ስኬት ወደኛም የመምጣት ስሜቱ ስላለ ጥላቻን ከሆነ ወደ ውስጣችን የምናስገባው ጥላቻ ነው። ግን በዛ ስኬት በሰውየ ስኬት ስንደሰት የኛም ስኬት እየጨመረ ይሄዳል ማለት ነው። ስለዚህ ምን ያስፈልጋል ማለት ነው በ ሰዎች ስኬት መደሰት መዝናናት፣ ልናመሰግን ይገባል ማለት ነው። ስለዚህ እነዚህን ነገሮች እንዴት ነው ማስወገድ የምንችለው ነው? አሁን ጥያቄ አደለ። እነዚህ ነገሮች ማስወገድ የምንችለው አንደኛ ቂም የመያዝ ከሆነ እንትናችን ይቅር ባይ መሆን ነው ያለብን። አንድ ሰው ቂም ይዘን እስከዛሬ አይተነዋል አደለ? ምን ጠቀመን እንተጠቀመን እየጠቀመን ነገር አለ። ሰውየውን ያደረገን ነገር ማስተው እንችላለን አንችልም አለ። ስለዚህ ከፈጣሪም ጋር የሚያጣላ ነገር ስለሆነ ቂም ይዞ ይቅር እንድትባሉ ይቅር በሉ የሚልም መጽሐፍ ቅዱስ ላይ ያላለ ስለዚህ ይቅር ባይ ሰው መሆን አስፈላጊ ነው ማለት ነው። ሌላው ጥላቻን እንዴት ማስወገድ እንችላለን? ጥላቻን ደግሞ በፍቅር ነው። ምናልባት እኛ የምንፈልገውን አይነት ፍቅር ሰው ላይ ሰጠን ይችላል። ምናልባትም እኛ ያስብነውን አይነት ነገር ላናገኝ እንችላለን። ግን ደግሞ እኛ ያለንን ነገር መስጠት ነው። ሰው ያለውን ሲሰጥ የሌላው ይጨመርለታል ማለት ነው። ምናልባት ከዛ ሰውዬ ላናገኘው እንችላለን። ከሌላ ሰው ግን ያንን የሰጠነውን ነገር እንቀበላለን ማለት ነው። እኛ የምናደርገው ነገር ነው መልሶ የሚከፍለን። በነገራችን ላይ በዚህ ምድር ላይ እኔ ጥሩ ሰራሁ፣ መጥፎ ሰራሁ፣ ስለዚህ የሰራሁት ነገር ነው የሚከፍለኝ። ስለዚህ ምንድን ነው እየሰራህለት ነው ጥያቄው? ስለዚህ ፍቅርን ከሰጠን ፍቅር ይሰጠናል ማለት ነው። ምናልባት ፍቅር የሰጠነው ሰው ባይሰጠን ሌላ ሰው ግን ይሰጠናል ማለት ነው ነው ስለዚህ ጥላቻን በፍቅር ማሸነፍ ይቻላል ማለት ነው። ሌላ ቅናትን ደግሞ በማመስገን ነው፣ አመስጋኝ በመሆን ሰዎች ሲያሳኩ እኛም እንደምናሳካ ማመን፣ ከዚም ደግሞ እነዚን ጓደኞቻችንን በእነሱ ደስታ መደሰት፣ ማመስገን፣ ደስ እንደሚላችሁ መንገር፣ እናም ስኬታማ የመሆናቸው ሚስጥርም እንደሆነ ብርታታቸው እንደሆነ ለነሱ የእውነት ማለት የውሸት ሳይሆን የእውነት በቃ የእነሱን መለወጥ የምርም እንዳስደሰታችሁ መንገር፣ በዛ አጋጣሚ የኛ እራሳችን ፕሮግራም ያደረገን ስለሆነ ቀጣይ የእኛም ደስታ ይቀጥላል ማለት ነው። ስለዚህ ቤተሰቦች፣ ዛሬ ይዤላችሁ የነበረው አጭር የሆነች ቪዲዮ ይችን ትመስል ነበረ። ቤተሰቦች፣ በዚህ ቪዲዮ በእርግጠኝነት እንዳተረፋችሁበት አምናለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም ደግሞ ኮሜንት እያደረጋችሁ ሀሳብ አስተያየታችሁ እንድትሰጡኝ ይስል በአክብሮት ተጠይቃለሁ። በቀጣይ ቪዲዮ እስከ ምንገናኝ ሰላም፣ ደስታ፣ መትረፍረፍ እንዲሁም ከሁላችሁ ጋር ይሁን። ለሀገራችን ኢትዮጵያ ሰላም፣ ጤና እንዲሁም መትረፍረፍ ይሁንልል። ሁላችን በያለንበት ሰላማችን ብዝት ይበል። የእናንተም ሰላም ይብዛ። አመሰግናለሁ። እስከ መጨረሻው አብራችሁ ስለነበራችሁ ቴንኪው ሶ ማች